ይህ የምንነግራችሁ እውነተኛና አስደንጋጭ ክስተት ነው። በዘመናችን ኢትዮጵያዊ ክስተት በጂኦሎጂ መረጃ ይህን ያለም የዓለምን ትኩረት የሳበበት ሁኔታ እጅግ በጣም በርካቶችን አስደንግጧል። ከኢትዮጵያ የተነሳው የፍርድ በትር ምልክት፣ የአገራት መረበሽና የኃይሊ ጉቢ ሚስጥር። በኢትዮጵያ አፋር ክልል የሚገኘው ኃይሊ ጉቢ እሳተ ገሞራ በድንገት ከእንቅልፉ በመንቃት አመዱን እስከ 14 ኪሎሜትር ከፍታ በመርጨት ከቀይ ባህር አልፎ እስያ ድረስ የተዘረጋ ዓለም አቀፍ መረበሽን አስከትሏል። የክስተት ከ አስር ሺህ ዓመታት በላይ ዝም ብሎ የነበረ እሳተ ገሞራ በድንገት መነሳቱ የጂኦሎጂካል ክስተት ብቻ ሳይሆን ጥልቅና ያልተነገሩ ሚስጥሮችን የያዘ መንፈሳዊ ምልክትም በመሆኑ በርካቶችን አስደንግጧል፣ አነጋግሯል። የኢትዮጵያ እሳተ ገሞራ ያስጨነቃቸው በጣም በርካታ ሀገራት ናቸው። የሃይሊ ጉቢ እሳተ ገሞራ አመድ በከፍተኛ ፍጥነት ከፍታ በመንቀሳቀስ ቀይ ባህርን አልፎ በሳውዲ አረቢያ፣ የመን፣ ኦማን፣ ፓኪስታን እና ህንድ የአየር ክልል ላይ ከፍተኛ ተጽዕኖ ማሳደሩ እጅግ አስገራሚ የዓለም አቀፍ ክስተት ሆኗል። የአየር በረራ መቋረጥ በረራዎች ላይ ከፍተኛ ጉዳት ሊያደርስ የሚችል የእሳተ ገሞራ አመድ ቮልካኒክ አሽ የያዘው ደመና የህንድ አየር ክልል ውስጥ ዘልቆ በመግባት ዲጂሲኤ ዳይሬክቶሬት ጀነራል ኦፍ ሲቪል አቪዬሽን የተባለው የህንድ የበረራ ተቆጣጣሪ አካል አስቸኳይ ማስጠንቀቂያ እንዲሰጥ አድርጓል። እንዲያጎ አካሳ ኤርና ሌሎችም ኬኤል ኤም የመሳሰሉት ዋናውና የአየር መንገድ በረራዎች እንዲሰረዙና እንዲያዛውሩ ተገድደዋል። የመንና ኦማን ተረብሸዋል። አመዱ ቀይ ባህርን ተሻግሮ በየመንና ኦማን የአየር ክልሎች ላይ ከፍተኛ ተጽዕኖ በማድረሱ በመካከለኛው ምስራቅ የሚያልፉ የአውሮፓና እስያ መንገዶች እንዲስተጓጎሉ አድርጓል። የፓኪስታን ንቃት። የፓኪስታን የሜቴዎሮሎጂ ክፍል ፒኤምዲ አመዱ በደቡባዊ ሀገሪቱ ክልሎች ሊያልፍ ይችላል በማለት የአቪዬሽንን ማስታወቂያ በማውጣት የጥንቃቄ እርምጃ እንዲወስድ አዟል። የኢትዮጵያ ምድር ያነሳው አመድ አስር ሺ ኪሎ ሜትር ያህል ርቀት በመጓዝ በህንድ ዋና ከተማ ኒው ደልሂ ላይ ላይ የደረሰበት ሁኔታ የሀገራቱን መንግስታት በድንገተኛ የስጋት ሁኔታ ውስጥ ጥሏል። የኢትዮጵያ ጭንቀትና የእግዚአብሔር የቁጣ በትር ምልክት ሊሆን ይችላል እየተባለ ነው። ይህ ክስተት በኢትዮጵያ ውስጥ ካለው ወቅታዊ ሁኔታ ጋር ሲታይ በርካታ መንፈሳዊ ተንታኞችና ምእመናን የእግዚአብሔርን የቁጣ በትር ምልክት እየሰጠን ነው ብለው ተርጉመውታል። የኢትዮጵያ ድንኳኖች በጭንቀት እንዳሉ ያሳያል። የደም ጩኸት፣ በሀገሪቱ ውስጥ በተለያዩ ክልሎች የሚፈሰው የሰው ደምና የዜጎች ስቃይ በብዙዎች ዘንድ በእግዚአብሔር ፊት እየጮኸ ነው ተብሎ ታምኗል። በአንድ በኩል ደግሞ ደም ሲፈስ፣ በሌላ በኩል ጂኦሎጂካዊ ሚዛንን ጠብቆ የነበረው እሳተ ገሞራ ከእንቀልፉ መንቃቱ፣ የምድር መንቀጥቀጥ፣ የሰማይንም ሰላም መደፍረሱ የመንፈሳዊ ውጥረት ግልጽ ምልክት ነው፣ የፍርድ ማሳያም ነው እያሉ ነው። ታላላቅ የተፈጥሮ ክስተቶች ከመንፈሳዊ ፍርድ ጋር ሲያያዙ ጥንታዊ ትንቢታዊ ትርጓሜ ያላቸው ይህ የእሳተ ገሞራ አመድ በርካታ የአረብ ባህረ ገብ መሬት አገራትንና ሩቅ የሆኑ የምስራቅ አገራትን ማስጨነቁ ኢትዮጵያ የዓለም ትኩረት ማዕከል መሆኗን የሚያሳይ ሲሆን የሀገሪቱ ጭንቀት ከድንበሯ አልፎ የሌሎች አገራትን ሰላም እንዲታወቅ አድርጓል። ንስሐና ተስፋ ግን ልናስብ ይገባል። የክስተት ከሃይማኖት አመለካከት ሲታይ ለሀገርና ለሕዝብ ንስሐ መግባት ኃጢአትን ትቶ ወደ ፈጣሪ የመመለሻ ምልክት ሆኖ ይታያል። ያልተነገሩም ጥልቅ ሚስጥሮች አሉ። የእሳተ ጎመራው ፍንዳታ ከሚያስከትለው የጂኦሎጂካል አደጋ ባሻገር ሀይሊ ጉቢ የሚገኝበት የአፋር ክልል የኢትዮጵያ ስምጥ ሸለቆ ሪፍት ቫሊ መሃል በመሆኑ የዓለም የጂኦሎጂ ለውጥ ላይ ከፍተኛ ቦታ አለው። የጂኦሎጂውን ሚስጥር ስንፈትሽ የፍንዳታ የሺህ ዓመታት ረፍትን ሰብሮ በመነሳት የምድር ቅርፊት ቴክቶኒክ ፕሌት እየተለያየ ያለበት እንቅስቃሴ ፍጥነት መጨመሩን የሚያሳይ ሳይንሳዊ ሚስጥርን የያዘ ነው። የጥንት ዘመኑን መልእክት ስናይ ከ10ሺህ ዓመት በፊት የፈነዳ እሳተ ገሞራ ዛሬ መፈንዳቱ የዓለም ዘመን መለወጫ ወይም የመጨረሻው ዘመን መቃረብ ምልክት እንደሆነ የሚገመቱ መንፈሳዊ ትንታኔዎችም አሉ። ይህ የኢትዮጵያ እሳተ ጎመራ ክስተት የኢትዮጵያ ሀገራዊ ውጥረትና የዓለምን የጂኦሎጂካል መዋዠቅ በአንድ ላይ አጣምሮ በማሳየት በዘመናችን እጅግ ጥልቅ ትንተና የሚፈልግ ልብ አንጠልጣይ እንዲሁም ደግሞ አጓጊ የሆነ የህይወትና የተስፋ ምልክት ሆኖ ከፊታችን ቀርቧል። የኃይሌ ጉቢ ቁጣ ከኢትዮጵያ ተነስቶ እስከ ህንድ የተዘረጋው የፍርድ ጥላ ልንለው እንችላለን። በኢትዮጵያ አፋር ክልል የሚገኘውና ከ10 እስከ 12 ዓመታት ድረስ ያህል ዝም ብሎ የነበረው ኃይሊ ጉቢ እሳተ ገሞራው በድንገት ከእንቅልፉ በመንቃት በጂኦሎጂካል ደረጃ ያልተጠበቀ ታላቅ ፍንዳታን አስመዝግቧል። የክስተት አመዱን እስከ 14 ይህ ክስተት አመዱን ከ14 እስከ 15 ኪሎ ሜትር ያም ማለት 45000 ጫማ ከፍታ በመርጨት ከቀይ ባህር አልፎ ወደ ምስራቅ በመጓዝ በዘመናችን ኢትዮጵያዊው ክስተት በዚህ ልክ በዓለም ሀገራት ላይ ተጽዕኖ ሲያሳድር ለመጀመሪያ ጊዜ ነው። ይህ ከአፍሪካ ቀንድ የተነሳው አመድና ደመና ቮልካኖ አሽ ፕሉም ከኢትዮጵያ ድንበር አልፎ በርካታ ሀገራት ላይ የጭንቀት ጥላም በመጣል በረራዎች እንዲቋረጡና የዓለም አቪዬሽን ትኩረት ማዕከል እንዲሆን ሆኗል። ቀይ ባህርን የተሻገረው የእሳት አመድ ፍልሰት የኃይሊ ጉቢ እሳተ ጎመራ ፍንዳታም። በአፍሪካና በእስያ መካከል ያለውን የንግድና የጉዞ መስመር በከፍተኛ ደረጃ አናግቶታል። የመንና ሳውዲ አረቢያ የመካከለኛው ምስራቅ ደጃፎች፣ ከኢትዮጵያ አፋር ክልል በስተ ምስራቅ በኩል የሚነፍሰው ኃይለኛ የከባቢ አየር ነፋስ አመዱን በፍጥነት ወደ ቀይ ባህር አሻግረው፣ የመጀመሪያዎቹ ተጠቂ የሆኑት ቀጥታ ከአመዱ ፍልሰት በታች የሚገኙት የመንና ኦማን ናቸው። የቱሉዝ እሳተ ገሞራ አመድ አማካሪ ማዕከል ቪኤኤሲ ባወጣው መረጃ መሰረት አመዱ በእነዚህ ሀገራት የአየር ክልል ላይ ከፍተኛ ተጽዕኖ ማሳደሩን ገልጿል። በሳውዲ አረቢያ ላይም ቢሆን አመዱ የከፍተኛ በረራ መንገዶችን በማደፍረስ በአረብ ባህረ ገብ መሬት የሚደረጉ በረራዎች እንዲዛወሩ ወይም እንዲቋረጡ አድርጓል። ኦማን በአረብ ባህር ላይ ያለው ቁጥጥር አመዱ ቀጥ ብሎ የሳውዲና የየመንን የአየር ክልል ካለፈ በኋላ ወደ ምስራቅ በመጓዝ የኦማንን የአየር ክልል አቋርጧል። ኦማን የህንዱ ውቅያኖስና የእስያን የበረራ መስመሮችን የምትቆጣጠር ቁልፍ ሀገር በመሆኗ መረበሹ ደግሞ አለም አቀፍ ደረጃ አግኝቷል። ሶስተኛው ፓኪስታን ነው። ፓኪስታንና ህንድ ሩቅ እስያ ላይ የተጣለው ጥላ የክስተት በእውነትም አስደንጋጭ የሚሆነው አመዱ በመጨረሻ ፓኪስታንና ህንድ ላይ በመድረሱ ነው። የአመድ ደመናው ከ100 ኪሎ ሜትር በላይ ተጉዞ የህንድ ምዕራባዊ ግዛቶችን ጉጃራት፣ ራጃስታንን ካለፈ በኋላ ወደ ሰሜናዊ ግዛቶች ዴህሊ ሐሪያና ፑንጃብን ዘልቋል። በህንድ የተፈጠረው መረበሽ የህንድ የበረራ ተቆጣጣሪ አካል ዲጂሲኤ አየር መንገዶች በአመድ የተጎዱትን ክልሎች እንዲያስወግዱ አስቸኳይ ማስጠንቀቂያ ተሰጥቷል። በዚህም ሳቢያ አካሳኤር እንዲያጎና ኬኤልኤም የመሳሰሉት ዋና ዋና አየር መንገዶች ወደ አረብ ባህረ ገብ መሬት የሚያደርጓቸውን በርካታ በረራዎች መሰረዝ ወይም ደግሞ ወደ ሌላ አቅጣጫ ማዛወር ነበረባቸው። የህንድ መገናኛ ብዙሀን በኢትዮጵያ በተነሳው እሳተ ገሞራ ምክንያት በሀገራቸው የአየር ትራፊክ መስተጓጎሉን በታላቅ ዜና ዘግበውታል። የዚህ ታላቅ ክስተት አመድ በርካታ ሀገራትን ማስጨነቁና በርካታ በረራዎች እንዲቋረጡ ማድረጉ በተለይም በኢትዮጵያና በሌሎች ክልሎች ካለው የሰላም እጦት ጋር ተያይዞ ሲታይ ሃይማኖታዊና መንፈሳዊ ትርጉም ሰጥተው የሚተነትኑት በርካቶች ናቸው። እግዚአብሔር የቁጣ በትር ምልክት እየሰጠን ነው፣ የኢትዮጵያ ድንኳኖች ጩኸት፣ ኢትዮጵያ ውስጥ የሚፈሰው ደም ግፍና ስቃይ ወደ ሰማይ እንደጮኸ የሚያሳይ ነው። ጂኦሎጂካዊ ሚዛንን ጠብቆ የነበረው ምድር ለብዙ ሺህ ዓመታት የሰጠው ዝምታ ተሰብሮ እሳተ ገሞራው መነሳቱ በሀገሪቱ ውስጥ ያለው ሰብአዊ ውጥረት የመሬት ሚዛንን አናግቶታል፣ የሚል ትንታኔ ይሰጣል። የዓለም መረበሽንም በዚሁ ማንሳት አለብን። ኢትዮጵያ ውስጥ ያለው ጭንቀት በራሷ ድንበር ብቻ እንዳልተወሰነ ያሳያል። ይልቁንም እንደ ህንድ፣ ፓኪስታን ድረስ አመዱን ልኮ የሌሎች ሀገራትን የአየር ትራፊክ በማቋረጥ ኢትዮጵያ በዓለም የጂኦሎጂካል መንፈሳዊ ሚዛን ላይ ያላትን ቦታ በግልጽ ያስቀመጠ ነው። ጥሪያችን ለንስሐ ነው። ይህ የተፈጥሮ አደጋም ዓለም አቀፍ ደረጃ ላይ ተጽዕኖ ማሳደሩ ለሰው ልጆች ሁሉ የንስሐ ጥሪ መሆኑን የሚያሳይ ነው። የእግዚአብሔር ቁጣን ለመቀልበስ የሚያስፈልገው መንፈሳዊ ምላሽን የሚጠይቅ ምልክት ነው። አሁን የኃይሊ ጉቢ እሳተ ገሞራ ሳይንሳዊ ሚስጥርና የአቪዬሽን ስጋት ደግሞ ፈትሽ በኢትዮጵያ አፋር ክልል የተቀሰቀሰው የኃይሊ ጉቢ ፍንዳታ በአለም የጂኦሎጂ እና የአቪዬሽን ማህበረሰቦች ዘንድ ያልተጠበቀና ጥልቅ የሆነ ትኩረትን የሳበ ክስተት ነው ሳይንሳዊ አደጋውን ስንመለከት ለምን 12 ዓመት የተኛ እሳተ ገሞራ ፈንድቶ አለምን አናጋም? ኃይሊ ጉቢ የሚገኘው በአፋር ሶስትዮሽ መጋጠሚያ አፋር ትሪፕል ጃንክሽን ውስጥ ሲሆን የስፍራ የሶስት ታላላቅ የቴክቶኒክ ምድር ቅርፊት ሰሌዳዎች ወይም ደግሞ ፕሌትስ ማለትም የአፍሪካ ኑቢያን፣ የአረብና የሶማሊያ ሰሌዳዎች የሚለያዩበት ወሳኝ አካል ነው። የስምጥ ሸለቆ ወይ ደግሞ ሪፍት ቫሊ እንቅስቃሴ የኢትዮጵያ ስምጥ ሸለቆ በተከታታይ እየሰፋ ሲሆን የስፋት በስር የሚገኘውን የማግማ ክምችት ግፊት እንዲጨምር ያደርጋል። የኃይሌ ጉቢ ድንገተኛ ፍንዳታ በብዙ ሺህ ዓመታት ውስጥ ተከማችቶ የነበረው ውጥረት ወይ ደግሞ ስትረስ በመጨረሻም ፍንዳታ አስከትሎ መውጣቱን የሚያሳይ ነው። ይህ የጂኦሎጂካል ውጥረት መላውን ቀጠና ሊያናጋ የሚችል የኃይል መለቀቅ ነው። ኤርታሌ አሌ በአፋርኛ የሚጨስ ተራራ ማለት ነው። በኢትዮጵያ አፋር ክልል በዳናኪል በረሃ ውስጥ የሚገኝ ሲሆን የሁለት ትላልቅና ወጣ ገባ አካባቢዎች ማዕከል ነው። ሳይንሳዊ ሚስጥሩ የማያቋርጥ የላቫ ሀይቅ ነው። ኤርት አሌ በአለም ላይ ካሉ ጥቂት እሳተ ጎመራዎች አንዱ ነው። ቋሚ የላቫ ሀይቅን በጉድጓድ ውስጥ የያዘም ዘላለማዊ ፈሳሽነት ያለው የላቫ ሀይቅ ቢያንስ ከ1906 ወይም ከ1967 ዓ ም ጀምሮ ሳይደርቅ ወይ ደግሞ ሳይቀዘቅዝ በተከታታይ ሲፍለቀለቅ ቆይቷል የሚል ግምት አለ። ይህ ማለት ከምድር ውስጠኛው ክፍል ጋር ቀጥተኛና የማያቋርጥ ግንኙነት አለው ማለት ነው። የሚስጥሩን ምንጭ ስንፈትሽ ሳይንቲስቶች ይህ ሐይቅ እንዴት እንደዚህ ለረጅም ጊዜ ሳይቀዘቅዝ እንደሚቆይ በትክክል ለመረዳት ይጥራሉ። ላቫው የማያቋርጥ የሙቀትና የፈሳሽ ደረጃን ለመጠበቅ ከጥልቁ ከሚወጣው ማግማ ምን ያህል ቀጣይነት ያለው አቅርቦት እንደሚያስፈልገው ማወቅ ለምድር ንጣፍ አፈጣጠር ፕሌት ቴክቶኒክ ጥናት ወሳኝ ነው። የምድር ጥናት ላብራቶሪ እንደሚለው የቋሚ እንቅስቃሴ ኤርታ አሌን የምድር አንጀትን በቅርበት ለመመልከት የሚቻልበት ልዩ የተፈጥሮ ላብራቶሪ ያደርገዋል። የእሳተ ጎመራው እንቅስቃሴ ለአካባቢው የአቪዬሽን ስጋት ይፈጥራል። የአመድ ልቀቶች ምንም እንኳን ኤርታ አሌ በአብዛኛው ጊዜም የሚያፈስ እና የሚያንጠባጠብ ላቫ እንጂ ወደ ሌሎች እሳተ ጎመራዎች ፈንድቶ ብዙ አመድ የማያወጣ ቢሆንም ከጊዜ ወደ ጊዜ ግን የሚከሰቱ ፍንዳታዎች የእሳተ ጎመራ አመድን ወደ ሰማይ ይለቃሉ። የአውሮፕላን አደጋውን ስንመለከት የእሳተ ጎመራ አመድ ደረቅ ጠጣርና አርጉልሚን የሚባለውን በመሆኑ በአውሮፕላን ሞተሮች ውስጥ ገብቶ ከባድ ጉዳት ያደርሳል። የሞተሩን ስራ ሊያቆም ወይም ደግሞ የአውሮፕላኑን የመቆጣጠሪያ ስርዓቶች ላይ ጉዳት ሊያደርስ ይችላል። የአየር መስመሮቹንም ስንመለከት የስጋት በአካባቢ በሚያልፉ ዓለም አቀፍ የአውሮፕላን መስመሮች ላይ ተጽዕኖ ስለሚያሳድር የአየር መንገዶች የጉዞ መስመሮቻቸውን ቀይረው እንዲበሩ ወይም እንዲዘጉ ሊያስገድድ ይችላል። ስለሆነም የኤርት አሌ እንቅስቃሴ በቋሚነት በሳተላይቶችና በመሬት ላይ ባሉ ተመራማሪዎች ክትትል ይደረግበታል። ባጭሩ ኤርት አሌ በምድር ላይ ያለውን የማግማ ቧንቧ ቀጥተኛ መግቢያ የሚያሳይ ያልተለመደ ሳይንሳዊ ክስተት ሲሆን፣ በተመሳሳይ ጊዜ የአመድ ልቀቶች ሊያጋጥሙ ስለሚችሉ ለአውሮፕላን በረራ ደህንነት ከፍተኛ ትኩረት የሚሻ ቦታ ነው። ስናጠቃልለው የኤርት አሌ እሳተ ጎመራ የሚፈጥረው ስጋት በአካባቢ ብቻ የተወሰነ አይደለም፣ ከላይ እንዳልነው ነገር ግን ዓለም አቀፍ የአቪሽን ትስስርና የጂኦሎጂካዊ ጠቀሜታንም ያገናዘበ ነው። የቀጠናው አስፈላጊነት ኤርት አሌ የሚገኘው በታላላቅ የንግድና የዓለም አቀፍ መንገድ በረራዎች በመካከለኛው ምስራቅና በአፍሪካ አውሮፓ መካከል በሚያልፍበት የአየር ክልል አቅራቢያ ነው። የአመዱ አደጋም እንደዚህ ያሰጋው ከኤርት አሌ የሚወጣው ማንኛውም ከፍተኛ መጠን ያለው የእሳተ ጎመራ ሚኒስትሯ አመድ ቮልካኖ አሽ የጉዞ መስመሮችን ሊዘጋ ይችላል። አመድ በአውሮፕላን ሞተሮች ላይ ጉዳት ማድረስ ብቻ ሳይሆን የአየር መንገዱ መዘናጋትና፣ በሺዎች የሚቆጠሩ በረራዎች መዘግየት ወይም ደግሞ መሰረዝን ያስከትላል። የአይስላንዶ እሳተ ገሞራ በ2010 ሲፈነዳ የአውሮፕላን የአየር ክልል ለቀናት በመዘጋት ዓለም አቀፍ ኢኮኖሚያዊ ቀውስ አስከትሎ ነበረም። ኤርታሌም ተመሳሳይ እንደውም ከዚያም በላይ አቅም አለው። የታላቁ ስምጥ ሸለቆ ሪፍት ቫሊ እንቅስቃሴ ኤርታ አሌ የሚገኘው የምድር ንጣፎች በሚ የሚወያዩበትና አዲስ የውቅያኖስ ወለል በሚፈጠርበት በታላቁ ስምጥ ሸለቆ ማዕከል ላይ ነው። የዚህ አካባቢ ከፍተኛ የእሳተ ገሞራ እንቅስቃሴ የሶማሊያን የመሬት ንጣፍ ከአፍሪካ ንጣፍ የሚለየው ሂደት አካል ነው። የኤርት አሌ ፍንዳታ መጨመር የዚህ ሂደት ፍጥነትና መጠን አመላካች ሊሆን ይችላል። የአካባቢ በጂኦሎጂካዊ ሁኔታ እየተረጋገጠ ባለመሆኑም በአጎራባች ሀገሮች ላይ የከርሰ ምድር መንቀጥቀጥና ሌሎች የጂኦሎጂካዊ አደጋዎች ሊያስከተል ይችላል። የኤርት አሌ ስጋት ዓለም አቀፍ የሆነው ከጉድጓዱ የሚወጣው አመድ የአቪዬሽን ደህንነትን በቀጥታ አደጋ ላይ በመጣል አውሮፓን እስያንና አፍሪካን በሚያገናኙት የአየር መስመሮች ላይ መስተጓጎል ስለሚያስከትል ነው። የአሳሳቢ ሁኔታም በዓለም አቀፍ ደረጃ በጂኦሎጂስቶችና በአየር ንብረት ተመራማሪዎች ዘንድ ከፍተኛ ትኩረት የተሰጠውም ለዚህ ነው። ወደ ቤተሰቦቻችን፣ በዚህ ጉዳይ ላይ የእናንተ ሀሳብ አስተያየት ምን ይመስላል? በኮመንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሁላችሁም ስለ ሀገራችን እንዲሁም ስለ ዓለም ብትጸልዩ የሚል ሀሳብ ማቅረብ እንፈልጋለን። ሰላም ለሀገራችን፣ ሰላም ለምድራችን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።